ን ንገናጥስ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ይህ ሀቢባ ዩቱብ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው፣ ጋር ሁሉ ሰላም ነው፣ አልሐምዱሊላ ከእናንተ ጋር እንዴት ናችሁ? ያው ከብዙ ቆይታ በኋላ ጠፍተን ነበር፣ ቲያታም ስለለለ አይበ አሁን ቅርብ ሰዓት ነው የገባችሁ ታራ ባገር ተስፊት ቅርብ ሰዓት ነው ይገባቸው ነው ቆይቼ ነበር። ያው በፊትም እንደዚህ ሞከር አድርግ ነበር ዩቱብ ግን ያው ዳታ ተዘጋ ታይም ይቻሉ ማለት ነው። እና ካሁን በኋላ ኢንሻአላህ ብቅ እንላለን። ሀይባ ጋር እኔም ጋር የኔም ዜድ ፋሚሊ ነው የሚለው እሷም ደግሞ ሀቢባ ቤ ቻናል ነው የሚለው ሁላችሁም ላይክ፣ ሼር ሰብስክራይብ እያደረጋችሁ አበረታት ሀገራችን ላይ እንድንሰራ ማለት ነው። እናንተም የምትፈልጉትን ነገር ደግሞ ኮሜንት ላይ ስልክ ቁጥራችን እናኖራለን። ኮሜንትም ላይ አሳውቁን። በዋትስአፕ በቴሌግራም ው ማስታወቂያ እየሰራን ነው። ዛሬ ማለት ነው። ሁለታችንም ዛሬ በአንድ ተገናኝተናል። ማስታወቂያ እየሰራንላችሁ ነው። ሁላችሁም ላይክ ሰብስክራይብ እያረጋችሁ አበረታቱን ማለት ነው። ማለት ስደት ሁልጊዜም በጣም ያስጠላል። በጣም ነው የሚያመው በጣም በጣም ያደክማል ማለት ነው። አልሀምዱሊላ አሁን ለሀገር ያብቅቻለሁ አልሐምዱሊላ መልሽ እንዲያልመለስ እንግዲህ ይህንን ድግሞ ሞክራለሁ ማለት ነው። ያው ኢትዮጵያ ነገር በጣም ይከብዳል። ቢሆንም ግን እንሻላ እንሻላ ብዬ ማስበው እንሰራለን ነው እንሰራለን እንሻላ እኛም እንሰራለን። ሀይባም ዲሞኒን ያው ተመጣው ቆይ በኋላ ቪዲዮ ፈልጊኝ ይለሻል ጋር ወላሂ ወላሂ እና ውዶቼ ይሄን ይመስላል። ዛሬ በጣም ደስ ይበኛል ማለት መገናኘት እንደዚህ ጓደኛ በስንት አመት ሙሉ ስንት አመት ሙሉ ሳንገናኝ አሁን እንደ አዲስ መሻዳ ሁለት ጊዜ ተገናኘን። ከአሁን በኋላ አብረን ነው እንሻላ ማለት ነው። ደህና ጓደኛ ኔ የማገኘ ሁም ያላምድ እሷ አለምድ ያለች ያው ልመጅ ደግሞ ያው እንዲያትንቀሳቀሽ እያልኳት ነው። ሁላችሁም ሰብስክራይብ አርጓት፣ አበረታቷት እኔንም እሷንም ያው ደስ የሚላችሁን ነገር የምትፈልጉትን ነገር ስሩ። ይሄን እንደዚህ አድርጉ እንደዚህ በል እንደዚህ ያዋጣችኋል እንዲህ ብትሰሩ ደስ ይለናል ምናምን የምትሉትን ነገር በኮሜንት አስቀምጡልን እስኪ። እና ደግሞ እናንተ የምትፈልጉትን ለቤተሰብ ሰርፕራይዝ ተፈልጋችሁ ቤትም ቦታ መቼም አረብ ሀገር ያለ ሰው ብዙ ነገር ይፈልጋል። ለቤተሰብ ሰርፕራይዝ ማድረግ ይፈልጋል። መርዳት የምፈልጉትም ማለት ነው። ቦታ መግዛት የምፈልጉ፣ ቤት መግዛት የምፈልጉ በአንድ ላይ እየሆን እየቀረጽ አንደኛችን ካሜራማን አንደኛችን የሆነውን ነገር እያሳየን እንለቃለን። እንግዲህ ሀይባባይም ስዴት አትሄጅም እያለኝ ነው። ኔ ደግሞ ብዙ ነገር ያው ተስዴት ስዴት እንኳን ትንሽ ጊዜ ሰርታችሁ ብዙ ጊዜ ተሰርቶ አይሞላም እና ስዴት እሄዳለሁ እያል እሷ ንደሞአትሄጅም እያለች ነው። እስኪ የእናንተ መክር ደግሞ ለግስ እያለሁ እሷ ደግሞ እሄዳለሁ እንደዚሁ ሁኜ እስከመቼ ምናምን እያለች ነው። ግን ኢንሻላህ ከተንቀሳቀሰላት ከተንቀሳቀሰላ ሴቱ በቃ መኖር ነው። በትንሽ ነገር ተብቃቅቶታል ኖረ የሰው ልጅ ሰፊ ታየ በቃ መስፋት ነው ዱኒያ እንዲሆነች እንደ ሰፋሽ ነው ሁልጊዜ ማለት ነው። እና ሁላችሁም አበረታቷት፣ እኔንም እሷንም አበረታቱን። ደስ የሚላችሁ ነገር እንለቃለን። ደግሞ እስኪ ኮሜንት ላይ ደግሞ ጻፉልን እና አይዲያውን ይዘን ብቅ እንላለን። ዛሬ በዚህ ይበቃናል ኢንሻላህ እንሰናበታለን ማለት ነው። እና ለማንኛውም ሁላችሁም በላይክ በሰብስክራይብ አበረታቱን። ኢትዮጵያ በጣም ከባድ ነው። ምክንያቱም አንደኛ ብር ሞልተን ነው በመዲያም ብር አይደለም የሚለቀቀው። ሁለተኛ ደግሞ ያው እንግዲህ በደቂቃ ስንት ብር እንደሆነ ዋይፋይ ምናምን የለንም ብር እየሞላን ነው እና ደግሞ ጭራሽ ብለን እንዲያንወጣ ማለት ነው ወተን ቅርት እንዲያንን አሁኑ ያው ማበረታታት አስገግላችኋል ማለት ነው። እኛ አዲስ ጀማሪ ነን። እንግዲህ ያው የእናንተ እርዳታ ያስፈልገናል። አዎ እናንተም ላይክ ሸርግ ያደረጋችሁት አበረታታችሁን። ማሻ ማእዴላ ትልቅ የተበረ የለም። ያው እናንተም ደግሞ እያበረታታችሁእኛ ሆናለን። ለእናንተም ደግሞ አዲስ ነገሮችን ይዘን ብቅ እንላለን። ከዛ ላይ ደግሞ ምክሮች እናመጣለን። በቃ የፈለጋችሁትን ነገር እናስተናግድ ያለን ማለት ነው።

ዲዛይን ሞልቷል። የሚያምር ያደርጋችሁ ሰርታችሁ ከስደት ትመጡ በጣም ደስ ስለሚያስብል ችክን ብላችሁ ሰርታችሁ ቶሎ እንላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለነገም ለነገ ወዲያ በቀጣይ እንመጣለን ብቅ እንላለን። አሁንማ በቃ ባይ